ብዙ ታዋቂ የሚባሉ የሶሻል ሚዲያ ሰዎች አሉ፣ አይደለ? በጣም ብዙ ጎበዞች፣ በጣም ጽናት ያላቸው ትልቅ ቦታ ላይ እየደረሱ ወይም ደግሞ በቃ ሳናስበው ብቻ ብድግ ብለው እንዲሁ ጥሩ ቦታ ላይ እየደረሱ ሁላችንም የምንመኘው ያ ትልቁ በጣም ፌመስ መሆን፣ በጣም ለሰው ደግ መሆን፣ ገንዘብ እንደ ልብ የሚሆንበት ቆንጆ አለባበስ የሚኖረን አይነት ሁሉም ሰው የሚፈልገው አይነት ስኬት አለ። ማለት ሁሉም ሰው የሚፈልገው ስላችሁ፣ ሁሉም ሰው ታዋቂ መሆን ወይም ደግሞ ሁሉም ሰው ስለ ገንዘብ ወይ ስለ አለባበስ ብቻ ላይሆን ይችላል። የስኬት መመዘኛው ግን አብዛኛው ሰው መሆን የሚፈልገው ነገር ላይ የደረሱ ሰዎች አሉ፣ እናያለን። በተለይ ደግሞ በሶሻል ሚዲያ ላይ ማለት ነው እና እነዛ ሰዎች ለብዙዎቻችን የሚመስሉት እኛ ካወቅናቸው በኋላ እነዛ ሰዎች እየተቀየሩ ወይም ድንገት እንዲሁ መጠው የሆነ ቦታ ላይ የደረሱ መስሎ ይሰማናል። ወይም ብዙ ሰዎቻችን የምናስበው እንደዛ ዛሬ የደረሱ ልክ እንዲሁ ከመሬት ተነስተው ይመስለናል። ግን እስኪ የኋላ ታሪካቸውን ለማጥናት ሲሞከር የሆኑ በቃ በጣም የሚያስገርሙ በጣም ጭራሽ የማይጠበቁ እንዲሁም ደግሞ በሰዓቱ ወይም ደግሞ ዛሬ ላይ እንደዛ ሆነው ብናያቸው ኑሮ ጭራሽ ልንቀበላቸው የማንችላቸው ሰዎቹን ልናገኛቸው እንችላለን። ይሄ ማለት እንዴት ነው? ድሮ ለምሳሌ አሁን የጃኒ ቪዲዮ ሶሻል ሚዲያ ላይ በጣም እየተዘዋወረ ነበር፣ አብዛኛው ሰው የሰጠው መልስ በጣም እያስገረመኝ ነበር። ወይም ለዛ ለዛ ቪዲዮ የነበረው መልስ ማለት ነው የነበራቸው ሪፕላይ፣ እሷ እንዳውም እንደ ጥሩ ነገር ተቀብለው ራሷን ቪዲዮ ለመስራት ሞከረች ምናምን። ግን ያ ነገር ምን ያሳያል ስንል የሚያሳየን ነገር ምንድነው? ሰዎች እንዲሁ ዝም ብለው ከሆነ ቦታ ተነስተው አይደለም የሆነ ቦታ ላይ የሚደርሱ ዝም ብለው እንዲሁ ብቅ ስላሉ ብቻ ወይም አንድ ነገር ላይ ኦፍኮርስ አንድ ነገር ላይ ብቻ እንዲሁ አጋጣሚ ሞክረው የተሳካላቸው በጣም ብዙ ሰዎች አሉ። ግን ደግሞ አሁን የእሷ አመጣጥ ኖርማሊ መጀመሪያም ቲክቶክ ላይም ስትመጣ ቀለል አድርጋ ነበር የመጣችሁ ምናምን። ግን ላይክ እንዴት ነው ከዛ በፊት የለፋችው ልፋት ነበር ማለት ነው። ያ የበፊት ቪዲዮ የሚያሳየው ቢያንስ እዚህ ለመድረስ መጀመሪያውንም ታስብ ነበር ማለት ነው፣ እና አስበም አልቀረችም፣ የሆነ ነገር ሞክራ ነበር። እና አብዛኛው ሰው ዛሬ ላይ ዝም ብሎ አልቆመም። እናንተ ዛሬ ላይ ነው ያያችሁት ማለት ያ ሰው ዛሬ ነው የጀመረ ማለት አይደለም። የሆነ በጣም ብዙ ሳክሪፋይ ያረጋቸው ጊዜያቶች አሉ፣ በጣም የወደቀባቸው፣ በጣም አትችልም የተባለባቸው በጣም ብዙ ጊዜያቶች አሉ ማለት ነው። ስለዚህ እናንተ ደግሞ ዛሬ ላይ በምቾት ላይ ናችሁ፣ ወይስ ደግሞ የሆነ ሰዎች አይ አይሆንም፣ ልክ አይደለም ምናምን እያሏችሁ ግን ስቲል እየለፋችሁ ነው ያላችሁ፣ ወይስ ደግሞ እንዲሁ ዝም ብላችሁ የሰውን ስራ እያጣጣላችሁ ብቻ እናንተ ምንም እየሰራችሁ አይደለም። ስለዚህ መንገዱ ላይ ናችሁ ወይስ አይደለም የሚለው በዚህ ማወቅ ትችላላችሁ። ዛሬ ላይ የሆነ ነገር እየሞከራችሁ ልክ ሆነም አልሆነም፣ ቲክቶክ ላይም ሊሆን ይችላል፣ የተለያዩ ሌሎችም ሶሻል ሚዲያ ፕላትፎርሞች ላይ ሊሆን ይችላል፣ እንዲሁም ደግሞ በአካባቢያችሁ ያላችሁበት ስራ ላይ ሊሆን ይችላል። ትንሽ እየተጣጣራችሁ ነው፣ የሆነ ቦታ ላይ ለመሆን እየሞከራችሁ ነው ወይስ እንዲሁ ዝም ብላችሁ ቁጭ ብላችሁ ነው ያላችሁት? ይሄ የእናንተን ወደፊት እጣ ፈንታ የሚወስን ነው የሚሆነው ማለት ነው። ስለዚህ የምትፈልጉበት ቦታ ላይ ለመድረስ ዛሬ ዛሬን የምትሰሩት ነገር ወይም ዛሬ የምታደርጓት ትንሽ እንቅስቃሴ ያችናት ነጋችን የተሻለ የምታደርገው ወይም የሆነ አጋጣሚ ፈጥሮላችሁ ትልቅ ቦታ ላይ እስከምትደርሱ ድረስ የሆነች እርምጃ እንደሚያስፈልጋችሁ ልታምኑ ይገባል ማለት ነው እና እናንተ ዛሬ ላይ ነው ያወቃችሁት። ዛሬ ላይ የሆነ ሰው በሶሻል ሚዲያ ወይም እንዲሁም በሰፈር አካባቢም ሊሆን ይችላል ትንሽ የነበረው ትንሽ እየሱቅ የነበረው ሰው ዛሬ ትልቅ ሱቅ ወይም ትልቅ ሱፐር ማርኬት ሲኖረው ብታቁት የተነሳው ከዛ ሱፐር ማርኬት ነው ማለት አይደለም። በጣም ከዛ በፊት ዋጋ የከፈለባት ትንሽ እየሱቅ ነበረች ማለት ነው። ስለዚህ እናንተም ደግሞ የነገውን ትልቁን ዋጋችሁን እንድታገኙ ዛሬ ከትንሹ ዋጋችሁ መጀመር ይኖርባቸዋል ወይም ለትንሹ ዋጋችሁ ክብር መስጠትና ቦታ መስጠት ይኖርባቸዋል። የሰዎችንም ቢሆን ማንነታቸውን ስታዩ የድሮ ትንሽነታቸውን ስታዩ በትንሽነታቸው ወይም ማየት ትንሽነት አይደለም። ይሄ ግን ባሳለፉት ትንሽ ነገር በነበራቸው ትንሽ ነገር መቀለድ ሳይሆን በነበራቸው ትንሽ ነገር አድንቃችሁ ዛሬ ላይ ያሉበትን ትልቅ ነገር ማስተዋልና ያለ ምንም ነገር ምንም ነገር ሳይከፈልበት የመጣ እንዳልሆነ ማሰብ ይኖርባቸዋል ማለት ነው። ሀሳቡ ይጠቅማቸዋል ብዬ ተስፋ አድርጋለሁ። ይህ ድንቅ አእምሮ ነው። ቻናላችን ሰብስክራይብ በማድረግ እንደዚህ አይነት ተመሳሳይ አበረታችንና መካም ቪዲዮዎች ስለንቦናችሁን የምትለውጡበት ነጋችሁን የተሻለ የምታደርጉበት በጣም ብዙ ጥሩ ጥሩ መልእክቶችን የምናስተላልፍበት ቻናል ነው። ለወዳጅ ዘመዶቻችሁም ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ